የምታያቸው የዶሮ ኬጆች፣ የንብ ቀፎች፣ ዘር እዚህ እንደምታዩት ዘር እና ዶሮ ጫጭቶች ምን ነው ተዘጋጅቷል ማለት ነው። ይህንን እንግዲህ ወስዶ ወደ ተግባር መቀየር፣ ወደ ተግባር ሲቀየር ደግሞ ምን ይገኛል? እዚህ ፊታችን እንደምታዩት ከነዚህ ዘሮች እነዚህን ምግቦች እናገኛለን አናገኝም? ከነዚህ ዘሮች እነዚህን ዘሮች ወደዚህ እንድትቀይሩ ነው። እዚህ ላይ ያቀረብናቸው ለመብላት አይደለም። እንደዚህ ሆነው የእኛን ህይወት ይቀይራሉ፣ የተመጣጠነ ምግብ ልጆቻችን ያገኛሉ ብለን ለማሳየት ነው። እነዚህ ጫጭቶች ደግሞ እነዚህን እንቁላሎች ይሰጣሉ። እነዚህን እንቁላሎች እያመረትን ደግሞ ህይወታችንን እንቀይራለን ማለት ነው። ኬጂ በዚህ መልኩ መስራት የደሮን ዛሬ አምስት አምስት እንሰጣለን እስከ ሶስት ወር ደግሞ አስራ አምስት ሰላሳ አርባ አምስት ስልሳ እያደረጋችሁ እናንተም ነገ እንደዚህ የሌማት ትሩፋት ለሚፈልጉ እህቶች ወንድሞች የእናንተን ተሞክሮ እያካፈላችሁ የኑሮ ውድነትን እየቀነስ ሁለንተና የብልጽግናችንን እያረጋገጥ እንድንሄድ ነው መንግስት እያሰበ ያለው። እናንተም ይህንን የመንግስት እሳቤ ፖሊሲ ተግብራችሁ መሬት አስነክታችሁ እናንተም ተቀይራችሁ የአካባቢያችሁም ሰው የአካባቢያችሁ ነዋሪ የእናንተን ፈለግ እየተከተለ ሁልጊዜ ከመንግስት ብቻ መጠበቅ ሳይሆን በራሱም የሌማት ትሩፋት አዋጭ እንደሆነ አውቆ ወደ ስራው እንዲገባ አደራ ለማለት እፈልጋለሁ። በመጨረሻም ይህንን ሁሉ እንድናዘጋጅ ይሄንን ዘር እነዚህን ዶሮ የገዛልን መንግስት ነው። መንግስት ይሄንን ሲያደርግ ተርፎት አይደለም። እንደምታውቁት ከተማ ላይ ብዙ ፕሮጀክቶች እየተሰሩ ነው። ነገር ግን የህዝቡን ኑሮ ማሻሻልም ጎን ለጎን እየተሰራ የኑሮ ውድነትን መቀነስ የሁልጊዜ ተግባሩ ስለሆነ መንግስት ካለው ቀንሶ ዘር ዶሮ አዘጋጅቷል። በጎ ፈቃደኛ ባለ ሀብቶችን ደግሞ የወረዳ አስተዳደር አመራሩ አዘጋጅቶ ይኸው በማስተባበር እነዚህን የንብቀፎች የዶሮ ኬጆዎችን ሰርቶ ይኸው ኑ ዛሬ ለእናንተ ለመስጠት በዝግጅት ላይ እንገኛለን ማለት ነው። ይሄ ነው ያለው እንዳአስተዳደር የማስተላልፈው መልእክት።